ተመልካቾቻችን እንግዲህ ዛሬ በእንደዚህ አይነት ሁኔታ የጠየቃችሁኝን ጥያቄ ያው ለመፍታት ቦታው ላይ እንግዲህ ከሙሽሮቹ ቤት ተገኝቻለው። ይኸው ሙሽራው፣ ሙሽራይቱ እናታችን ደግሞ እንግዲህ በደስታ በተለያዩ ሁኔቶች የልጆቿን ደስታ የገለጸችበትም ሁኔታ የሚታወስ ነው እና እነዚህ ልጆች በዩቲዮብ ቻናል ልናያቸው ይገባል። ስለዚህ ከድሬ ዩቲዮብ ቻናል ክፈትና፣ ሰርፕራይዝ አድርጋቸው እስኪ ባላችሁት መሰረት ዩቲዩብ ቻናል ክሬት አድርጌላችኋለሁኝ። ስለዚህ በደንብ ደግሞ መስራት እንዳለባቸው ሁሉ ተነጋግረናል። ያው በዩቲዩብ ቻናል ሊመጡ ዝግጅታቸውን ጨርሰዋል። የሚሆነው ግን ይህን ቪዲዮ ያያችሁና የደረሳችሁ ሁላችሁም በቀናነት ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ስታዳርሷቸው ነው እና ፍቅራችሁን የምናየው ይህን ቪዲዮ የደረሰው እና ያየው ሰብስክራይብ ሲያደርጋችሁ ብቻ ና ብቻ ነው። ሰብስክራይብ ላይክ ግዴታ ነው። ስለዚህ በዛ ልክ እናበረታታቸው። እንግዲህ የዩቲዮብ ቻናሉ ስም ንጉስ ራያ በሚል በአባወራው ይከፈት ተብሎ ንጉስ ራያ በሚል ከፍተነዋል። ስለዚህ ይሄ ቫይራል ከወጣ ንጉስ ራያ ብላችሁ ሰርች ብታደርጉ በቀጥታ ይመጣልና እንግዲህ አንዳንድ ቆይታ እነሱ ጋር ላደርግ ነው። ስለተከፈተላቸው እናንተም ስለተመኛችሁላቸው መልካም ምኞት እኔም እዚህ እንግዲህ ከቤታቸው መጥቼ አበረታትቼ ስለከፈትኩት ያለውን ሁኔታ በዛ ልክ ነው የምናደርገው። እሺ፣ አመሰግናለሁ። ከድሬ እንግዲህ ከቤታችን እዚህ ድረስ መጣት በተጠየቀው መሰረት ሳብስክራይብ፣ ዩቲዩብ እንድንከፍት በተጠየቀው መሰረት እዚህ ድረስ መምጣት እናመሰግናለን። ከመጀመሪያው እስከ መጨረሻው ድረስ አብረን እስካለ በጣም እናመሰግናለን። ከዚህ ቤተሰቦቻችን ይህን ቪዲዮ የምትከታተሉ በሙሉ እጅግ በጣም እናመሰግናለን። ልባዊ ሁኔታችሁ ሁሉ ደርሶናል። እንኳን ደስ አላችሁ። መልእክታችሁን በእያንዳንዱ ኮሜንት ውስጥ እያየን ስለነበር ነበር እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን ነው የምንለው። እንግዲህ ያው በተጠየቀው መሰረት ኪዩብ ክሬት አርገናል። ከድሬ መዚህ ጋር መጥቶ ንጉሥ ስራ እያ ብለን ከፍተናል። እንግዲህ ከባለቤቴ ጋር ሆነን ቆንጆ ቆይታዎች ይኖሩና ተስፋ አደርጋለሁኝ አብራችሁን ምትቆዩ ሳብስክራይብ እንድታደረጉ ልባዩ እንግዲህ እንትን ነው። በነገራችን ላይ በተለይ የብዙ ሰዎችን ሚስጥር ቤት ያንኳኳ ነው እና በተለይ እንደዚህ ለፍተ ጥረ ደክመ እንደዚህ አይነት ወግ ማዕረግ መድረስ በራሱ በጣም ትልቅ ፈታኝ ነገር ነው እና እናታችን በጣም ብዙዎቹ ሰዎች አዝነውላታል። እናንተም ደግሞ ቁም ነገር መድረሳችሁንም ሁሉ በጣም አድንቀዋል እና ያ ሁሉ ኮሚኒቲ ነው። ኮሚንቱን እኔ እንኳን ኮሚንት ምላሽ ለመስጠት የምችለውን ለመሞከር አስቤ ነበር እና ያው ሁሉ ግን አንብበዋል። በተሻለ መጠን በጣም አንብብ ያለው ነው ማስቡ ከመናገር እና በጣም ደስ የሚል መልእክቶች ናቸው የነበሩን እንግዲህ በዚህ ልክ ሰው ይወደናል ወይ ብለን እስክናስብ ድረስ አይቼዋለሁ። በደንብ ዋለሁ። እንግዲህ በድጋሚ አመሰግናለሁ። በጣም ዋ እናመሰግናለን። እራሳቸውን ችለው ነገ ጧት አንቺንም እንደ እናት እያቀረቡ አንዳንድ ሁኔታዎችን ከአንቺ የሚጠብቋቸው ነገሮች አሉ። የአንችን ጥንካሬ ተምሳሌት ይፈልጋሉ። ስለዚህ ለምን እንዳንተ እንደ ከድርራያ የራሳቸው ሚዲያ ኑሯቸው አይመጡም ብለው ዛሬ አዘጋጅተናል እና እንግዲህ ሰውም፣ ህብረተሰቡም ለአደነቀሽ አድናቆት ከዚያ ልጆች በዚህ እንዲመጡና ትልቅ ደረጃ ላይ እንዲደርሱ ለተመኙት ሁሉ ላይ በአድናቆቱ ነው እንግዲህ አድናቆት አድንቀውሻል። በእሱ ምስጋና ሰጪ ያው ባለፍን በእርግጥ ሰርተሻል ለኢትዮጵያ ሕዝብ አመስግናሽ ልጆች ደግሞ ትልቁ ነገር ላይ ሊደርሱ እንደግፋችኋለን እያሉ ነውና፣ እሱ ነው። ይህን በኢንተርኔት ሙገቢዳሜ የሚያ እኔ ልጆችን ጥንካሬ ከልጅነት እስካሁን ከዚህ ደረጃ ላደረሰው አሁን ጠንካራ ጎኑ እንዲኖሩ አንዱና ያው የመጀመሪያ ባሏ የመጀመሪያ ሚስት ቢሆንም ለቁርባን ደርሷቸው የልጅ ልጅ እንዲያዩ የርሚውን የእግዚአብሔር ጸጋ ነው። ብቻ የልጅ ልጅ ማየት አለ። ካልሆነ ደግሞ ከዛሬ ከደረሰ ማረጉ ከደረሰን

በእናቶች ላይ ያለ ልጃቸውን ደካማ ጎን እንኳ ቢኖረው እና ስንባል ቻይልን ምድር ነን ጠንካራ ጎን እያረጓቸው እንደዚህ እንዲሰሩ እንዲህ እንዲሆን ቁም ነገር ውብ ማድረጉ እንዲደርሳቸው ወደ ቁም ነገር እንዲደርሱ ያው መልዕክትን አስተላልፋለሁ። የኢትዮጵያ ሕዝብ ሰብስክራይብ ሰብስክራይብ አድርጓችሁ ልጆችን ሰብስክራይብ አድርጓችሁ። አዎ እንግዲህ በነገራችን ላይ መልካም ምኞቷን እየተመኘች ነው ለልጆቿ እንግዲህ እስከ መጨረሻው ድረስ አብረው እንዲዘርቁ በባልና ሚስት መካከል አንዳንድ ግጭ ግጮች ቢኖሩ አንዱኛው እሳት አንዱኛው ውሃ እየሆኑ እስከ መጨረሻው ድረስ እንዲዘርቁ ምኞቷ ነው እንግዲህ። ፈጣሪ አድርገው ደግሞ እኛ ምንም መኞ እሱ ነው እንግዲህ። ዛ በመቀጠል ደግሞ እንግዲህ ያው አንቺ ቀረኝ የምትይው ነገር አለሽ ምናምን የሚጀምር በቃ እኮ። ስለዚህ እህታችን እንግዲህ አሁን በኢትዮ ቻናል ይምጡ እና መቅዲ፣ በነገራችን ላይ ብዙዎቹ አዝነውልሻል፣ ባለፈው ተደብድበሽ እየተባለ እስኪ እንደው ከባለፈው እንጀምር። በጣም ተደበደብሽ። ባህሉ ሰላ ነ